የምትሳሱላቸው ልጆቻችሁ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ በአንዱራ ልዩ የህፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን ውን ለማድረግ ያግዛቸዋል።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 ጤና ይስጥልን ተመልካቾች፣ እንዴት አምሽታችኋል? ለኢትዮጵያን ስፖርት ወደ ያዝናቸው የስፖርት ጉዳዮች አለፍን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከስፖርት ዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆያለሁ። የኢትዮጵያ ዋንጫ የሁለተኛ ዙር የጨዋታ ድልድል ዛሬ ይፋ ሆኗል። በውድድሩ ከአንደኛው ዙር ያለፉ የከፍተኛ ሊግ ቡድኖችና የፕሪሚየር ሊግ ተወካይ ቡድኖች በሁለተኛው ዙር በአዲስ አበባ በሐዋሳና በጅማ ከተሞች ላይ እርስ በርስ የሚጫወቱ ይሆናል። በዚህም በጅማ ስታዲየም ሶስት ጨዋታዎች ሲደረጉ ሀላባ ከተማ ከቦዲቲ ከተማ፣ ደብረ ብርሃን ከተማ ከአዲስ ከተማ ክፍለ ከተማና ቢሾፍቱ ከተማ ከደሴ ከተማ ጋር ይጫወታሉ። በሐዋሳ ዩኒቨርስቲ ስታዲየም ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ ድሬዳዋ ከተማ ከሐዋሳ ከተማ፣ መቀለ ሰባ አንድርታ ከፋሲል ከነማ፣ ምድረገነ ሽረ ከመቻልና ወላይታ ዲቻ ከወልዋሉ አዲግራት ዩኒቨርሲቲ ስታዲየም ጋር በሐዋሳ ዩኒቨርሲቲ ስታዲየም ሲገናኙ በሐዋሳ አርቲፊሻል ስታዲየም ተመሳሳይ ሶስት መርሐግብሮች ይደረጋሉ። በአዲስ አበባ ስታዲየም አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ ኢትዮ ኤሌክትሪክ ከኢትዮጵያ መድን፣ አዲያ ውሳና ከነጌል ሊያርሲ፣ ባህር ዳር ከተማ ከሸገር ከተማና አዳማ ከተማ ከኢትዮጵያ ቡና ጋር ይጫወታሉ። በአጠቃላይ 32 ቡድኖች የሚሳተፉበት የሁለተኛው ዙር የኢትዮጵያ ዋንጫ ውድድር ከህዳር ሁለት እስከ አራት ባሉት ቀናቶች ውስጥ እንደሚደረግም የኢትዮጵያ እግር ኳስ ፌዴሬሽን በድረገጹ ላይ አሳውቋል። በእድሜ እርከን የሚደረጉ የአትሌቲክስ ውድድሮች ላይ የሚስተዋለው የእድሜ ተገቢነት ችግር ከጊዜያዊ ውጤት ፍላጎት የመነጨ መሆኑ ተጠቆመ። በቅርቡ በተካሄደው የኢትዮጵያ ወጣቶች ኦሎምፒክ ውድድርም ከፍተኛ ቅሬታ ካስተናገዱ የውድድር ዘርፎች መካከል አትሌቲክስ ቀዳሚ ነው። አብርሃም አድማሱ በዚህ ጉዳይ ላይ ተከታዩን ዘገባ አሰናድተዋል ታስተላልፈዋል። እነዚህን መልእክቶች ልብ ይበሏቸው ይላል። አትሌት ዮሴፍ አቆማ ከኦሮሚያ ክልል የተገኘ በሜዳ ተግባር የከፍታ ዝላይ ተወዳዳሪ ሲሆን ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የወርቅ ሜዳሊያን አሳክቷል። በኦሎምፒክ ውድድሩ ነገን በተስፋ እንዲመለከት እንዳስቻለው ይናገራል። ውድድሩ አሪፍ ነበር ከክለብ ቢሆንም ከክለብ ጋር ቢሆንም አሪፍ ነበር ውድድሩ። ደስ ይላል። ለታዳጊ አትሌት በጣም አሪፍ ነው እንደኛ አይነት ውድድሮች በጣም ትልቅ ውድድር ነው ለእኛ። እንደ ዮሴፍ ያሉ ተስፈኛ ከ አምስት ሺህ በላይ ስፖርተኞች የተሳተፉበት ሁለተኛው የወጣቶች ኦሎምፒክ በአሳለፍነው ሳምንት ሲጠናቀቅ፣ ከፍተኛ ፉክክር ከተስተዋለባቸው ውድድር ዘርፎች አትሌቲክስ ቀዳሚው ነው። ሆኖም እንደ ወትሮ ሁሉ የእድሜና የተወዳዳሪዎች ተገቢነት ጥያቄንም አስነስቷል። ክልሎችም ሆነ ከተማ አስተዳዳሪዎች ታዳጊ ላይ ፕሮጀክቶች አሉ። ለነዛ ልጆች እድል እየተሰጠ ቢኬድ ኖሮ ይሄ ሁሉ አይመጣም። ሰው መኖሩ ነው ይሄን የሚያሳዩ እንደገና ደግሞ አጉል የአንድ ቀን የሁለት ቀን የፖለቲካ ጨዋታ ይሄ ክልል ይሄ ከተማ ዋንጫ በላ የሚለውን ለማስቀጠል ይሄ ሁሉ ይደረጋል። አንደኛ የእድመ ጉዳይ አለ፣ ሁለተኛ የልምድ ጉዳይ አለ። ብሔራዊ ስልጠና የወሰዱ በክለብ ላይ የተሳትፈው ሀገርን ጭምር ወክለው ወደ ውጭም ሄደው ተሳትፈው የመጡም ጨምሮ ይዞ የመጡ ክልሎችና አካባቢዎች መኖራቸው፣ ይህ መስተካከል መቻል አለበት። በቅርቡ በንጎላ ለሚደረገው የአፍሪካ ወጣቶች ኦሎምፒክ ሀገርን የሚወክሉ ስፖርተኞች የተመረጡበት ይህ መድረክ ከውጤት ባሻገር በትክክለኛው እድሜ ላይ ብቃት ያሳዩ አትሌቶች እንደሚመረጡም ኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። እንግዲህ ባለፈው ዓመት በተወሰነ መልኩ ከፌዴራል ፖሊስ ሆስፒታል ጋር በመሆን ኤምአርአይና የተለያዩ ምርመራዎች አድርገን ነው የአፍሪካ ወጣቶች ላይ የተሳተፍነው። መልእክቶችን ሰርኩላር አስተላልፈናል፣ ለአዲስ አበባ ላይ ላሉ ለሁሉም ማለት ነው። በተቻለ መጠን በተወሰነ ደረጃ ጥሩ ነገር መጥቷል። የተወሰነ ግን ክፍተቶች አሁንም አይተናል። ክልሎች፣ ክለቦች፣ ሁሉም ተቋማት ይሄን ነገር አውቀው ሰርተውበት ቢመጡና ያው የዕድሜ ተገቢነቱን ቢያከብሩ እዛ ላይ ቢሰሩ ጥሩ ነው ብለናል። እኛም በተቻለ መጠን ከኛም የሕክምና ቡድን ብዙ ስራዎች ሰርቷል። አሁንም ስራዎችን እንሰራለን ማለት ነው። ለመሆኑ በየአመቱ በእድሜ እርከን ውድድሮች ላይ የሚስተዋለውን የእድሜ ተገቢነት ችግር ለመቅረፍ ምን መደረግ አለበት? የተለያዩ ሚና ያላቸው ሰዎች እና ኦርጋናይዜሽን በመነጋገር የሀገርን ገጽታ የሚገነቡ ልጆችን በማፍራት ላይ ትኩረት ካደረጉ ኦሎምፒክ ኮሚቴ ብቻ ምንም አያመጣም። ፌዴሬሽን ብቻ ምንም አያመጣም። ክልል ምንም ብቻ ሆነው አያመጣም። ስለዚህ በመተባበር በመነጋገር ቢሰሩ የተሻለ ለውጥ ይመጣል። ታዳጊዎች ምቹ ባልሆነ የመወዳደሪያ ስፍራ መወዳደራቸውን የሚገልጸው የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን ታዳጊዎቹን ለማበረታታት ከሜዳሊያ ባለፈ ለአትሌቶቹ የትጥቅ ድጋፍ መደረጉን አንስቷል። በተወሰነ ደረጃ የትራካችን ችግር አሁንም ባይፈታም ማለት ነው፣ አሁንም ባይፈታም በዛ ደረጃ ውድድሮቻችን እናድርገን። እንደገና ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን እንደየዲሲፕሊናቸው ከአንድ እስከ ሶስተኛ ለሚወጡት ልጆች የመረጫ ጫማ፣ መወዳደሪያና ሻንጣ ለሁሉም አትሌቶች ሽልማት ማበርክተናል ማለት ነው። ወዳዳሪ አትሌቶቹም የኦሎምፒክ መድረጉ በልምምድ ያገኙትን ስልጠና በውድድር እንዲፈትሹ እንዳደረጋቸውም ተናግረዋል። ይህ ውድድር በመዘጋጀቱ በጣም ደስተኛ ነን። እኛም ራሳችንን በደንብ አይተነ ያለበት ነው። እዚህ በመምጣቴ ለነገ ደረጃ ኢትዮጵያ እንደወክል ይረዳኛል። አሁን ማሸነፌ ለነገ ለኢትዮጵያ መበረታቻ ይሆንልኛል። አሪፍ ነው። ለኢትዮጵያ ኩራት አለን ኢትዮጵያንም እናኩራታለን። በውድድሩ በአትሌቲክስ ኦሮሚያ ክልል በ19 የወርቅ 12 የብርና 10 የናስ ሜዳሊያዎች በአንደኝነት ሲያጠናቅቅ አዲስ አበባ በ8 የወርቅ 9 የብርና አራት የናስ ሜዳሊያዎች ሁለተኛ፣ እንዲሁም ትግራይ አንድ የወርቅ ሶስት የብርና 5 የናስ ሜዳሊያዎችን በማግኘት ሶስተኛ ደረጃን በመያዝ ውድድራቸውን ማጠናቀቃቸው ይታወሳል። ከኢትዮጵያ ቴሌቪዥን የምሽት የስፖርት ዜናዎቻችን ይቀጥላሉ። ካፍ የሴቶች የአፍሪካ ዋንጫ ተሳታፊ ሀገራትን ቁጥር ወደ 16 ከፍ አደረገ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ2016 በሞሮኮ አስተናጋጅነት በሚካሄደው የሴቶች የአፍሪካ ዋንጫ የሚሳተፉ ሀገራትን ቁጥር ከ12 ወደ 16 ከፍ ማድረጉን ነው ዛሬ ፋ ያደረገው። ውሳኔውን የካፍ ስራ አስፈጻሚ ኮሚቴ ያሳለፈ ሲሆን ቀደም ብለው በሞሮኮ አስተናጋጅነት በሚካሄደው መድረክ መሳተፋቸውን ካረጋገጡት 12 ሀገራት በተጨማሪ አራት ሀገራት እንዲጨመሩም ሆኗል። የተጨመሩት ሀገራት በፊፋ ባላቸው ደረጃ ሰንጠረዥ መሰረት ሲሆን ካሜሮን፣ ኮትዲቫር፣ ማሊና ግብጽ ይህንን እድል ያገኙ ሀገራትም ሆነዋል። ውሳኔው የሀጉሩን የሴቶች እግር ኳስ ለማሳደግና ፎክሩን ከፍ ለማድረግ የታሰበ መሆኑን ነው የአፍሪካ እግር ኳስ ኮንፌዴሬሽን ካፊፋ ያደረገው ኢትዮጵያ ከ14 ዓመታት በኋላ ወደ አፍሪካ ዋንጫው ለመመለስ ከመጨረሻው ዙር ብትጓዝም በታንዛኒያ ተሸንፋ ከውድድሩ ውጭ መሆኗ የሚታወስ ነው። የአውሮፓ ሻምፒዮንስ ሊግ በአራተኛ ዙር ጨዋታዎች ዛሬም ቀጥሎ ሲከናወን ማንቸስተር ሲቲ ከቦርሺያ ዶርትመንድ፣ ቀራባግ ከቼልሲ እንዲሁም ክለብ ብሩጅ ከባርሱና የሚያደርጓቸው ጨዋታዎች ይጠበቃሉ። እሱ ባለው ተሾመ ጨዋታዎቹን እንደሚከተለው ተመልክቷቸዋል። የአውሮፓ ሻምፒዮንስ ሊግ በአራተኛ ሳምንት ጨዋታዎች ዛሬም ቀጥሎ ሲከናወን ትኩረትን የሚስቡ ዘጠኝ ጨዋታዎች ምሽት ላይ ይደረጋሉ። ማንቸስተር ሲቲ ከቦሪሲያ ዶርትመንድ፣ ክለብ ብሩጅ ከባርሴሎና ና ካራባግ ከቼልሲ የሚያደርጉት ጨዋታዎች ደግሞ እጅጉን ይጠበቃሉ። በኢታድ ከሶስት ጨዋታዎች ሰባት ነጥብ ያስመዘገቡት ሁለቱ ቡድኖች ማንቸስተር ሲቲ ና ቦሪሲያ ዶርትመንድ የሚያደርጉት ጨዋታ አዝናኝ ሊሆን እንደሚችል ተገምቷል። ሲቲ የዘንድሮን የውድድር ዘመን በድል ጀምሮ የነበረ ቢሆንም ግን ከሞናኮ ጋር ባደረጉት ጨዋታ ሁለት ለምንም የመሩ ሁለት እኩል መውጣታቸው ይታወሳል። የፔፕ ጋርዲዮላ ቡድን በሁሉም ውድድሮች ባለፉት ስድስት ጨዋታዎች አምስቱን በማሸነፍ ጥሩ ጉዞ እያደረገ ይገኛል። የ223ቱ ሻምፒዮኖቹ ከ218 ጀምሮ በ22 ተከታታይ ሜዳቸው የምድብ ጨዋታዎች ያልተሸነፉ ሲሆን ይህን ክብረውሰን ለማስጠበቅ ዛሬም ወደ ሜዳ ይገባሉ ተብሎ ይጠበቃል። ዶርትመንድ በበኩሉ ከኦግስበርግ አንድ ለምንም የቡንደስሊጋ ድል በኋላ የሚያደርገው ጨዋታ ይሆናል። የጀርመኑ ቡድን በውድድር ዘመኑ ባደረጋቸው ጨዋታዎች በአንዱ ብቻ መሸነፋቸው እጅግ ጠንካራ ተፎካካሪ ስለመሆናቸው ማረጋገጫ ነው። ከባየር ሞኒክ ጋር ባደረጉት ጨዋታ አንድ ጊዜ ብቻ የተሸነፉ ሲሆን እስካሁን ድረስ አ አራት ጊዜ ባደረጉት የሻምፒዮንስ ሊግ ጨዋታዎች በሶስቱ ተጋጣሚ ላይ ግብ ማስቆጠራቸው የግብ አዳኝ የፊት መስመርም እንዳላቸው ማሳያ ነው። አሰልጣኝ ፔፕ ጋርዲዮላ ከዶርትሙንድ ጋር በተገናኙባቸው ባለፉት አስር ጨዋታዎች በአንዱም አልተሸነፉም። ክለቡ ሲቲ ደግሞ ከጀርመን ቡድኖች ጋር ባደረጋቸው የመጨረሻዎቹ 12 የሜዳ ጨዋታዎች ቢያንስ በእያንዳንዱ ጨዋታ ሁለት ግቦችን በአማካይ ያስቆጥሯል። በአውሮፓ ሻምፒዮንስ ሊግ መቶኛውን ጨዋታ ለማድረግ የተዘጋጀው በርናርዶ ሲልቫ እና በ13 ጨዋታዎች 17 ግቦችን ለክለቡ ያስቆጥረው የግብ ማሽን የተባለ የሚገኘው ኤርሊንጋ ሃላንድ በሲቲ በኩል የሚጠበቁ ተጫዋቾች ናቸው። በሻምፒዮንስ ሊግ ባደረጋቸው የመጨረሻ ዘጠኝ ጨዋታዎች 11 ግቦችን በጨዋታው ሁለተኛ አጋማሽ ያስቆጠረው የዶርትመንዱ ተጫዋች ሴሪሁ ጉራሲም ከሚጠበቁ ተጫዋቾች መካከል ነው። ጨዋታው ምሽት አምስት ሰዓት ሲል የሚጀምር ይሆናል። በተመሳሳይ ሰዓት በሚደረግ ጨዋታ በቤልጅየም ክለብ ብሩጅ ባርሴሎናን ያስተናግዳል። ብሩጅ በሻምፒዮንስ ሊግ ብሩጅ ጅማሬ ያደረገ ቢሆንም ግን በተከታታይ ጨዋታዎች ተሸንፏል። ሆኖም ግን በዚህ ጨዋታ ሶስት ተከታታይ የሀገር ውስጥ ድሎችን ያስመዘገበው የቤልጅየሙ ክለብ ጠንካራ የሜዳ ውስጥ ክብረ ወሰኑ ለማስጠበቅ ዛሬም ወደ ሜዳ ይገባል ተብሎ ይጠበቃል። በዚህ ውድድር ዘመን በአስር የሜዳ ጨዋቶች ዘጠኝ ድሎችን ያስመዘገበ ሲሆን አስደናቂው ነገር ደግሞ በእነዚህ ጨዋታዎች 44 ግቦችን አስቆጥሯል። በሌላ በኩል ባርሴሎና በላሊጋው ኤልቼን 3 ለአንድ በሆነ ውጤት ካሸነፈበት ጨዋታ በኋላ የሚያደርገው ግጥሚያ ይሆናል። የሃንሲ ፍሊክ ቡድን ካለፉት አስርት የሻምፒዮንስ ሊግ የምድብ ጨዋቶች ስምንቱን አሸንፏል። ቡድኑ አሁን በሻምፒዮንስ ሊግ የምድብ ጨዋታዎች በቀጥታ ወደ ጥሎ ማለፍ የሚያሳልፈውን ቀዳሚውን ስፍራ ለማግኘት ብርቱ ፉክክር እያደረገ ይገኛል። የካታላኑ ቡድን በአውሮፓ የሜዳ ውጭ ክብሮ ሰኑም አስደናቂ ነው። በዚህም የውድድር ዓመት ብቻ አራት ተከታታይ ድሎችን አስመዝግቧል። ብሩጅ ባርሴሎናን በአራት አጋጣሚዎች አግኝቶ በአንዱ ማሸንፎ አያውቅም። ነገር ግን በካርሎስ ፎርብስ የሚመራው የአጥቂ መስመር ለሚቀያየረው የባርሴሎና የተከላካይ ስፍራ ፈተና ይሆናል ተብሎ ይጠበቃል። ወጣቱ ተጫዋች ፈርሚን ሎፔስ ባለፉት ሶስት ጨዋታዎች በኦሎምፒያኮስ ላይ የሰራውን ሃትሪክ ጨምሮ ስድስት የግብ አስተዋጽኦችን ማድረጉን ተከትሎ በዚህ ጨዋታ ላይ ይጠበቃል። በብሩጅ በኩል ቢጆረን ሜሬን በጉዳት በጨዋታው የማይኖር ሲሆን፣ ባርሴሎና ደግሞ የቁልፍ ተጫዋቾቹን የራፊኒያንና ጋቪን ግልጋሎት በጉዳት የማያገኝ ይሆናል። በባኩ በሚደረግ ጨዋታ ደግሞ የውድድር ዘመኑ ክስተት የሆነው ቡድን ካራባክ በሜዳው የምዕራብ ለንደኑን ክለብ ቼልሲን ያስተናግዳል። የአዘርባይጃኑ ሻምፒዮን ከመጀመሪያዎቹ ሶስት ጨዋታዎች ሁለቱን በማሸነፍ በሻምፒዮንስ ሊግ ምርጥ ጊዜን እያሳለፉ ይገኛሉ። ነገር ግን ካራባክ ከቼልሲ ጋር በተገናኙባቸው ጨዋታዎች በአንዱ ማሸንፎ አያውቁም። በሁለት አጋጣሚዎች ተገናኝቶ ቼልሲ አስር ግቦችን በድምር አስቆጥሯል። ጨዋታው ምሽት ሁለት ሰዓት ከ45 ሲል ይጀምራል። ኒውካስል ከአትሌቲኮ ቪልባው፣ ኢንተር ሚላን ከካይራት አልማቲ እንዲሁም ማርሴይ ከአታላንታ ዛሬ ከሚጠበቁ ጨዋታዎች መካከል ማስተካከል ናቸው። ሞሮኮዊ ተጫዋች አሽረፍ ሀኪሚ በጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ ተነግሯል። የፔዥ መስመር ተከላካይ ሻምፒዮንስ ሊጉ አራተኛ ሳምንት ክለቡ ከባየር ሙኒክ ጋር በነበረው ጨዋታ ጉዳት እንዳጋጠመው የሚታወቅ ነው። በዚህም ሀኪሚ ያጋጠመው ጉዳት የቁርጭምጭሚት ጉዳት እንደሆነና ምናልባትም ተጫዋቹ እስከ ስምንት ሳምንት ከሜዳ ሊርቅ እንደሚችል ዲያሪዮ ኤስ ዘግቧል። ሀኪሚ ጉዳቱ ከዚህም በላይ የከፋ ከሆነ በሀገሩ አስተናጋጅነት ከሚደረገው የአፍሪካ ዋንጫ ውጭ ሊሆን ይችላል ተብሏል። በሌላ በኩል የአርሰናሉ አጥቂ ቪክቶር ዮኮሬሽ ከስዊድን ብሔራዊ ቡድን ስብስብ ውጭ ሆኗል። አዲሱ የስዊድን ብሔራዊ ቡድን አሰልጣኝ ግራን ፖተር መጠነኛ ጉዳት ላለበት ዮኮሬሽ ጥሪ ሳያደርጉለት ቀርተዋል። የእንግሊዝ እግር ኳስ ማህበር በክሪስታል ፓላስ ላይ ክስ መሰረተ። የክርስታል ፓላስ ደጋፊዎች የኖቲንግያም ፎረስት ክለብ ባለቤት ኢቫንጀሎስ ማሪናኪስ በአጥቂው ሞርጋን ጊብስ ዋየት ላይ መሳሪያ መደቀናቸውን የሚጠቁም መልእክት ይዘው ስታዲየም በመግባታቸው ነው የእግር ኳስ ማህበሩ ክስ የመሰረተባቸው። ፓላስ በናሲ ወር በሽለርስ ፓርክ አንድ ለአንድ ሲለያይ ነበር። ደጋፊዎቹ ይህንን ባነር ይዘው የገቡ ሲሆን በወቅቱም የፓላስ ደጋፊዎች የኖቲንጋም ባለቤት በጨዋታ ማጭበርበር፣ በህገ ወጥ መድሃኒት ዝውውርና በሙስና እንደሚሳተፉ ለማሳየት መልእክቱን ይዘው መግባታቸው ተነግሮም ነበር። የእንግሊዝ እግር ኳስ ማህበር ከእሱም በቀጥታ ከመልእክቱ ጋር ባያገናኘውም ስታዲየም ውስጥ የሚተላለፉ መልእክቶች ግን ቁጥጥር እንደሚደረግባቸው ቢቢሲ ስፖርት በድረገጹ ላይ ዘግቧል። ክሪስታል ፓላስ በት ክስ እስከ መጪው ማክሰኞ ድረስ መልስ እንዲሰጥም ቀነ ገደብ ተቀምጦለታል። ለምሽቱ የያዝናቸው የስፖርት ዜናዎቻችን ይህን ይመስላሉ። ምሽቶ ለሳ ላይ በቴሌ መዝናኛ ጭማሪ ጉዳይ